የ2025-26 የእንግሊዝ ፕሪምየር ሊግ የውድድር ዓመት ከተጀመረ አንስቶ ክለቦች 99 ጨዋታዎችን ተጫውተዋል። ይህ ማለት በውድድር ዓመቱ መሸፈን ከሚገባቸው መርሃ ግብር 24 በመቶውን አሁን አከናውነዋል። ታዲያ ከዚህ 24 በመቶ የውድድር ዓመቱ ሂደት በኋላ አርሰናል በደረጃ ሰንጠረዡ መሪ፣ ወልቨርሃምፕተን ወንደረርስ ደግሞ ግርጌ ላይ ተቀምጠዋል። በዚህ ሰዓት ላይ በጣም ብዙ ባለሙያዎች እና በጣም ብዙ የእግር ኳስ ወዳጆች የሚያነሱት ጥያቄ ማን የፕሪምየር ሊጉን ዋንጫ ሊያሸንፍ ይችላል? የሚለው እየለየ እንደመጣ የሚሰማቸው ሰዎች በቁጥር ብዙ ስለሆኑ፣ እዚህ ላይ ዚ አትሌቲክ አንድ ቆንጆ ሀሳብ ይዞ መጣ። አሁን ከጥቂት ሰዓታት በፊት ነው ዚ አትሌቲክ ይህንን የሰራው። ዚ አትሌቲክ ያደረገው ምንድን ነው? ለእነሱ የሚሰሩ ባለሙያዎች አሉ። እነዚህን ባለሙያዎች ጥያቄ ነው የጠየቃቸው። ጥያቄው ምንድን ነው የሚለው? በውድድር ዓመቱ አርሰናልን ከዚህ በኋላ አሳዶ መያዝ ይቻላል ወ ሬስ ደግሞ አይቻልም ነው። ይህንን ማድረግ ይችላሉ ተብለው የተገመቱ ክለቦች አሉ። ከነዚህ ክለቦች መካከል እኛ ለእናንተ እንዲስማማና እንዲመቻ አድርገን የሶስቱን ብቻ እናነሳለን። ማንችስተር ሲቲ አርሰናልን አሳዶ መያዝ ይችላል ወይስ አይችልም፣ ማንችስተር ዩናይትድ ይህንን ማድረግ ይችላል ወይስ አይችልም፣ እንደዚሁም ደግሞ ሊቨርፑል ይህንን ከመፈጸም ጋር ተያይዞ አቅም አለው ወይስ የለውም የሚለውን ጥያቄ እናነሳለን። እዚህ አትሌቲክ ግን ስለ በርንመዝም ስለ ሰንደላንድም ስለ ቶተንሃምም ባለሙያዎቹን ጠይቀዋል። እነሱም ደግሞ አሉ ያሉ የሚጠቀሏቸውን መልሶችና ምክንያቶች ለማስረዳት ሞክረዋል። እነሱን እንዘላለን። በሶስቱ ላይ የበለጠ ትኩረት እናደርጋለን፣ ግን ደግሞ ከእናንተ ሃሳባችሁን እንፈልጋለን። አርሰናል በደረጃ ሰንጠረዡ አሁን ከምንላቸው ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ በስድስት ነጥብ ይበልጣል፤ ከሊቨርፑል ደግሞ የሰባት ነጥብ ብልጫ አለው። ትልቁ ጥያቄ ሁለቱ የማንቸስተር ከተማ ክለቦችና ሊቨርፑል አርሰናልን ከዚህ በኋላ አሳደው መያዝ ይችላሉ ወይ? ይችላሉ? ለምን አይችሉምም? ለምን? ይህንን ጥያቄ ባለሙያዎቹ ያሉትን እየነገርናችሁ እናንተም ደግሞ ይህንኑ ጉዳይ በተመለከተ ሐሳባችሁን እንድትሰጡ እንጠብቃለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሽግር ስፖርት ዊዝ አበበ ግደይ የዩትዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳልፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህን ሽግር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጎት የደውል ምልክቱን ተጫኑት። ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን። ወደ መረጃዎቻችን እንሂድ። የእንግሊዝ ፕሪምየር ሊግ የውድድር ዓመት አሁን አምሯል፣ ደምቋል። በየሳምንቱ መጨረሻ የሚደረጉ ጨዋታዎች ውድድሩን ለመከታተል ያለንን ፍላጎት እጅግ ከፍ ወዳለ ደረጃ እየወሰዱት ይገኛሉ። ካሁን አሁን ምን ይከሰታል? ማን ይበረታል? ማን ያቅተዋል? ያቃታቸው ይመለሳሉ ወይ? የበረቱት ደግሞ ማቃት ይጀምሩ የሆነ የሚሉ ጥያቄዎች አሉን። ታዲያ ዚ አትሌቲክ ላይ ቀደም ሲል ለመንገር እንደ ለመሞከር ነው። አርሰናል የውድድር ዓመቱን በዋንጫ አሸናፊነት የማጠናቀቅ እድሉ ሰፊ ነው። ግን ደግሞ የቀሩት ክለቦች በተለይም ደግሞ ዋነኛ ተፎካካሪዎቹ ይሆናሉ ተብለው የሚጠበቁት ክለቦች አርሰናልን አሳደው መያዝ ይችላሉ ወይስ አይችሉም የሚል ጥያቄን አንስቷል ዚ አትሌቲክ ርእስ→ርዕስ ሲሰጠው ካን ኤኒዋን ካች አርሰናል ነው። ማን አርሰናልን መያዝ ይችላል ወይም አርሰናልን አሳድዶ መያዝ የሚችል አለ ብሎ ነው የሚጠይቀው። ይህንን ሲጠይቅ የደረጃ ሰንጠረዥን ለማክበር ጥረት አድርጓል ዚ አትሌቲክ። ይህንን ስንል ምን ማለታችን ነው? አርሰናል አንደኛ ነው። ከአርሰናል አራት ነጥብ ዝቅ ብሎ የሚቀመጠው በርንመዝ ነው። ከዛ በኋላ በአምስት ነጥብ የሚያንሰው ቶተናም አለ። በተመሳሳይ አምስት ነጥብ ዝቅ ብሎ ደግሞ ያለው ሰንደርላንድ አለ። ስለ እነዚህ ሁሉ ነው ጥያቄው። እነሱንም በአይና በአዎ ከፍሎ ለምን አይ እንደሚሉ ለምን አዎ እንደሚሉ ያስረዳል። እኛ ግን ያንን እንዝለልና የአርሰናል ዋነኛ ተፎካካሪ ሆነው ሊዘልቁ ይችላሉ የምንላቸውን በደረጃ ሰንጠረዡ አምስተኛ፣ ስድስተኛ እና ሰባተኛ ደረጃ ላይ የተቀመጡትን ማንቸስተር ሲቲ፣ ማንቸስተር ዩናይትድን እና ሊቨርፑልን ከዚህ አንጻር ለማየት እንሞክራለን። አምስተኛ ነው እና ከማንቸስተር ሲቲ እንጀምር ማንቸስተር ሲቲ በዘንድሮ የውድድር ዓመት አርሰናልን አሳዶ ለመያዝ እንደገና ከአርሰናል የበላይነትን ለመውሰድ የሚያስችል አቅም አለ ወይ ለሚለው ጥያቄ አዎ አለው ብለው ባለሙያዎቹ መልስ ሲሰጡ ያስቀመጡትን ምክንያት እናስቀድም። ሰዎችን ነው የሚጠሩት፣ ኤርሊንግ ብራውት ሃላንድን እና ጂያን ሉጂ ዶና ሮማን። እነዚህ ሁለት የግብ ጠባቂ እና የፊት መስመር ተጫዋቾች ማንቸስተር ሲቲ በዘንድሮ የውድድር ዓመት የበላይ ሆኖ እንዲያጠናቅቅ ከፍተኛውን አስተዋጽኦ እየተወጡ ይገኛሉ። ይሄንን በማድረግ እስከ ቀጠሉ ድረስ ማንቸስተር ሲቲ የማይቋቋመው ተቋቁሞ ብልጫ የማይወስደው ምንም አይነት ፈተና ምንም አይነት ቻሌንጅ አይኖርም ይላሉ። እናም ኤርሊንግ ብራውት ሃላንድ የማንቸስተር ሲቲ ልዩነት ፈጣሪ ተጫዋች ነው የሚለውን ያነሳሉ። ለአራተኛ ተከታታይ የውድድር አመት፣ ማንቸስተር ሲቲን እያገለገለ ሀላንድ ከ30 በላይ የፕሪሚየር ሊግ ጎሎችን ሊያስቆጠር ይችላል። አርሰናል እንዲህ ያለ አቅም ያለው ተጫዋች የለም። አርሰናል ከኦቢ ሜያንግ በኋላ ያ ማለት ከ2019-20 የውድድር አመቱ ወዲህ ምንም አይነት በሀላንድ ደረጃ ሊጠቀስ የሚችል ወይም በኦቤሜያንግ ልክ ልንጠራው የምንችል ምርጥ የፊት መስመር ተጫዋች ወይም ጎል አስቆጣሪ ተጫዋች የለውም። ይህንን እንዲሞላ ይህንን ክፍተት እንዲያስተካክል ተብሎ የፈረመው የኮሬሽም ያን ያህል እስካሁን ልብ የሚሞላ አቅሙን ማሳየት አልቻለም። ስለዚህ በባለሙያዎቹ አስተያየት የሃላንድ ትልቅ አቅም ላይ መገኘት የማንቸስተር ሲቲ ጉልበት ነው መተማመኛውም ጭምር የሚል ሀሳብን ይሰነዝራሉ። ከዛ ደግሞ እንደገና ወደ ግብ ጠባቂው ጂያሎጂ ዶና ሮማ ይሄዱና ጂያሎጂ ዶና ሮማ ምርጥ ግብ ጠባቂ ነው። ይሄ ምርጥ ግብ ጠባቂ የማንቸስተር ሲቲ ትልቅ ትልቅ የሚባል አቅም እንደሆነ ለማስታወስ ይሞክራሉ። እናም ማንቸስተር ሲቲ በሁለቱ የመጫወቻ ጫፎች ላይ ያ ማለት ግብ ጠባቂው ላይ፣ እንደዚሁም ደግሞ ፊት መስመሩ ላይ ያለው አስተማማኝ የሚባል አቅም ከአርሰናል ጋር የመፎካከር ከአርሰናል ጋር እስከ መጨረሻው ተናንቆ የመዝለቅ ምናልባት በመተናነቅ ሂደቱም ላይ የበላይነቱን የመውሰድን እድል ሊፈጥሩለት ይችላሉ። ነው ግን ደግሞ አርሰናል የሚንጠለጠልበት ዲፔንደንት የሚሆንበት ግለሰብ ተጫዋች ያለው አይመስለኝም። ይልቁንም የአርሰናል ጥንካሬው የሚመነጨው ከሁሉም ተጫዋቾች ነው፣ በእያንዳንዱ የመጫወቻ ቦታ ጠንካራ ስብስብ እንዲኖረው በማድረግ ነው። የተከላካይ ክፍሉ የአማካይ ክፍሉ እንደዚሁም ደግሞ በመስመርና በመሃል የሚያጠቁ ተጫዋቾች የተሻሉ እንዲሆኑ ኮሌክቲቪሊ የተሰራው ስራ አርሰናልን ሞር አስ ፈሪ አድርጎታል። ነው ነገር ግን ይላሉ ባለሙያዎቹ፣ እስከ ውድድር ዓመቱ መጨረሻ ሰሞን አካባቢ አርሰናልና ማንቸስተር ሲቲ በነጥብ መጠጋጋት አብረው የሚቀጥሉበት እድል ካለ ማንቸስተር ሲቲ በሃላንድና በዶና ሩማ ተጠቅሞ ከአርሰናል ላይ የበላይነትን ሊወስድ ይችላል እያሉ እያስረዱ ይቀጥላሉ። ደግሞ ማንቸስተር ሲቲ ይህንን ማድረግ አይችልም አርሰናልን አሳዶ የመያዝ አቅም ያለው አይመስለኝም ያሉበትን ምክንያት ደግሞ እንመልከት። የመጀመሪያው ነገር የሮድሪን ጉዳይ ነው የሚያነሱት። አሁንም ስለ ግለሰብ ነው የሚነጋገሩት። ሮድሪን በተመለከተ እንግዲህ በ2425 የውድድር ዓመት አብዛኛውን ጊዜ ከሜዳ ውጪ ያሳለፈ ያጋጠመውን ጉዳት ሙሉ በሙሉ አገግሞ አስተማማኝ የሚባለውን ያንን ድንቅ አገልግሎት መልሶ ለማንቸስተር ሲቲ መስጠት አልቻለም። ስለዚህ የዚህ ልጅ አለመኖር መሰረታዊ የሚባል ክፍተት፣ መሰረታዊ የሚባል ችግርን ማንቸስተር ሲቲ ላይ ፈጥሯል። አሁንም ተጫዋቹ አስተማማኝ የሚባል ደህንነት ወይም ጤንነት ላይ ገና ስላልመጣ ማንችስተር ሲቲ ላይ ተማምኖ አርሰናልን አሳዶ ይይዘዋል ብልጫውን የሚወስድበት እድል አለ ብሎ ለመናገር በጣም ያስቸግራል ነው የሚሉት። ስለዚህ ይሄ የሮድሪ አለመኖር የሚፈጥረው ክፍተት እንደተጠበቀ ሆኖ በሌላ በኩል ግን በአርሰናል በኩል የተጫዋቾች ስፋት፣ የተጫዋቾች ስብስብ በጥንካሬ የተሞላ እንዲሆን ክረምት ላይ የተሰራው ስራ ማንቸስተር ሲቲን እኩያ እንዳይሆን ያደርገዋል ብለው ያነሳሉ። ለምሳሌ አርሰናል በዘንድሮ የውድድር ዓመት በጣም በተደጋጋሚ ተጫዋቾች ተጎድተውበታል። የእነዚህ ተጫዋቾች መጎዳት ግን አርሰናል ቤት ክፍተ ፍርሰት አልፈጠረም። በማንችስተር ሲቲ ቤት ሃላንድ ቢጎዳ እውነት እንደ አርሰናል ክፍተት አይፈጠርም ወይ? ዶናሩማ ቢጎዳ እውነት እንደ አርሰናል ምንም ክፍተት ሳይፈጠርበት በጨዋታዎች ላይ የተሻለ ውጤት እያመጣ መዝለቅ ይችላል ወይ? ሮድሪ ሲጎዳ ክፍተት ተፈጠረበት ካልን እንዲህ ያሉት ነገሮች ማንቸስተር ሲቲን እንደማይጎትቱት እርግጠኛ መሆን አንችልም። ስለዚህ አርሰናልን አሳዶ ከመያዝ አንጻር ማንቸስተር ሲቲ በእነዚህ ምክንያቶች ሊቸገር ይችላል ነው። አርሰናል ስኳዱ ሰፊ ደግሞም በጣም ጠንካራ ነው። ጉዳት አርሰናልን ወደ ኋላ አይጎትተውም። በተመሳሳይ መተማመን ስለ ማንችስተር ሲቲ ልንናገር ይቸግረናል የሚል ሀሳባቸውን ያስቀምጡና፣ የለም ማንችስተር ሲቲ አርሰናልን አሳዶ የመያዝ አቅም የለውም ይላሉ። አርሰናል ከማንችስተር ሲቲ የሚለይበትንም ምክንያት ያስረዳሉ። አሁን እንዳልነው ነው፣ አርሰናል 11 ተጫዋቾቹን ሊቀያይር ይችላል፣ አስፈላጊ ሆነው ከተገኘ ግን የኳሊቲ ዲፍረንሱ በጣም በጣም በጣም ሚኒማል ወይም አነስተኛ የሚ ይባል ነው የሚለው ነገር ይነሳል። ወደ ማንችስተር ዩናይትድ እንሂድና ለእነዚሁ ባለሙያዎች የቀረበውን ጥያቄ ለመመልከት እንሞክር። ማንችስተር ዩናይትድ በእርግጥ አሁን በደረጃ ሰንጠረዡ ስድስተኛ ነው። ልክ እንደ ማንችስተር ሲቲ ሁሉ ከአርሰናል የሚያንሰው በስድስት ነጥብ ብቻ ነው። ስለዚህ ማንችስተር ዩናይትድ አርሰናልን አሳድዶ የመያዝ አቅም አለው ወይ የሚል ጥያቄ ሲቀርብላቸው፣ አዎ ብለዋል። አዎ ያሉበትን ምክንያትም አስረድተዋል። ይህንን በሚያነሱበት ሰዓት ላይ ማንችስተር ዩናይትድን በተመለከተ ከ2020/21 የውድድር ዓመት ወዲህ አርሰናልን በደረጃ ሰንጠረዡ በልጦ ያጠናቀቀው የውድድር ዓመት እንደሌለ እንድናስታውስ ይሞክራሉ። መጀመሪያ የሚያደርጉት እሱን ነው። ከዛ በኋላ ግን ማንቸስተር ዩናይትድ አሁን አሁን እየተስተካከለ እያማረበት መልክ እየያዘ አሰልጣኝ ሩበን አሞሪምም የተስተካከለ ቡድን እየኖረው ነው የሚለውን ነገር ያስቀድማሉ። ስለዚህ ማንቸስተር ዩናይትድ እንግዲህ ሀያ አንደኛውን የሊግ ውድድር በዋንጫ አሸናፊነት ለማጠናቀቅ ዘንድሮ ትክክለኛው ጊዜ ነው ወይ ወይስ ደግሞ የተወሰኑ ዓመታትን መጠበቅ አለበት የሚል ጥያቄም እንደዚሁ ያነሱና ነገር ግን ማንቸስተር ዩናይትድ ከሌሎቹ በፕሪሚየር ሊጉ ዋንጫ ለማንሳት ከአርሰናል ጋር ሊፎካከሩ ይችላሉ በሚል ስማቸው ከሚነሱ ክለቦች መካከል የተለየ አድቫንቴጅ ተደርጎ የሚወሰደው አርሰናል ማንቸስተር ሲቲና ሊቨርፑል ያለባቸው፣ ማንቸስተር ዩናይትድ ግን ነፃ የሆነበት የአውሮፓ የውድድር ኮሚትመንት የለበትም። የካራባኦ ካፕ ዲቲም የለባቸውም። ይሄ ለሩበን አሞሪም እና ለተጫዋቾቹ የሚሰጠው የማረፍ እና በበቂ ሁኔታ የመዘጋጀት እድል በአርሰናል እና በማንቸስተር ዩናይትድ መካከል ልዩነትን ሊፈጥር ይችላል። በማን ፌቨር ወይም ለማን በሚጠቅም መንገድ ለማንቸስተር ዩናይትድ ብለው ያነሳሉ። ስለዚህ ይሄንን ነገር ከግምት ውስጥ ያስገቡና አሞሪን በተደጋጋሚ በዘንድሮ የውድድር ዓመት ከሚያነሳቸው ነገሮች መካከል ከተጫዋቾች ጋር ተደጋጋሚ የሚባል ጊዜን በልምምድ ስፍራ ለማሳለፍ እድል አገኛለሁ ይላል። ይሄ ቀላል ልዩነት ሊያመጣ እንደማይችል ያስቀምጣሉ። በየሳምንቱ አንድ ጨዋታ መጫወት ለማንችስተር ዩናይትድ የሚጠቅም እና አርሰናል ደግሞ የበለጠ የውድድር ዓመቱ እየተካረረ እየከበደ ሲመጣ ይሄ ፈተና ሊገጥማቸው ይችላል ነው ን ባነሱበት ጊዜ እንዲህ ያለው ነገር አንዱ የማንችስተር ዩናይትድ የዚህ ሰሞን ማማር የዚህ ሰሞን ድንቅ ብቃት ማሳየት አንዱ ምክንያት እንደሆነ ይሰማቸዋል። ብራይተንን ሲያሸንፍ፣ ሊቨርፑልን ሲረታ እና በሰንደርላንድ ላይ የበላይነትን ሲወስድ የማንችስተር ዩናይትድ ተጫዋቾች ሜዳ ላይ የሚያሳዩት እንቅስቃሴ በጣም እጅግ በጣም አሪፍ ነበረ። ይሄ አሪፍነት የመጣው ብዙ ለመዘጋጀት ከአሰልጣኙ ጋራ ጊዜ በማግኘታቸውም ጭምር እንደሆነ የማረፍ ውጤት እንደሆነ እንረዳለን። ስለዚህ በዚሁ የማረፍ ስሜት የሚቀጥል ከሆነ ነገሮችን የበለጠ እያስተ እየተስተካከለ በራሴ የመተማመን ስሜታቸው እያደገ መምጣቱን ተከትሎ ኦፍኮርስ ማንቸስተር ዩናይትድ አርሰናልን አሳዶ ሊይዝ የሚችልበት እስከ መጨረሻው ተፎካካሪ ሆኖ ሊዘልቅ የሚችልበት እድል አለ ብለው ያስቀምጣሉ። ደግሞም በአርሰናል አንድ ለዜሮ የተሸነፈበትን የውድድር ዓመቱ የመጀመሪያ ጨዋታ እያነሱ ና ያኔ ያየነው ማንቸስተር ዩናይትድ መልእክት አስተላልፎ ነበረ። ያስተላለፈው መልእክት አልገባንም፣ በጥልቀት አልተረዳ ነው ይሆናል እንጂ አሁን የደረጃ ሰንጠረዥን የሚመራው አርሰናልን በልጦት ነበረ። የተሻለ ቡድን መስሎ ታይቶ ነበር ማንቸስተር ዩናይትድ ብለው ያስቀምጣሉ። ስለዚህ በእንግሊዝ ፕሪሚየር ሊግ ረጅም ሂደትን ጠንካራ ሆኖ መዝለቅ፣ በረጅም ሂደት ላይ የተሻለ ቡድን ሆኖ መቀጠል ያስፈልጋል። ይህንን በማድረግ ማንቸስተር ዩናይትድ ኮምፒታንት ሆኖ ወይም ተፎካካሪ ሆኖ ሊዘልቅ ይችላል ብለው መልሳቸውን ይሰጣሉ። ግን ጥያቄው ስለ መቻል ብቻ እንዲያስረዱ አይደለም። የለም ማንቸስተር ዩናይትድ አርሰናል ላይ ሊደርስበት አይችልም። አርሰናልን አሳድዶ የመያዝ አቅም የለውም የሚሉበትንም ሀሳብ ሰንዝረዋል። ይህንን ያሉበት ምክንያት ደግሞ ቀጥሎ ይቀርባል። ማንችስተር ዩናይትድ አርሰናል ላይ ለመድረስ አይችልም ሲሉ የመጀመሪያው ነገር አሞሪም አንድ አሪፍ ነገር አለው። አሪፉ ነገር ምንድን ነው? ቤስት ኢለቨኑን አሁን የበለጠ እያወቀ የመጣ ይመስለናል። በእያንዳንዱ ጨዋታ እነማን የትኛው ቦታ ላይ እንደሚሰለፉ ሬጉላርሊ አሁን እያየን ነው። ቶሎ ቶሎ መበወዝ፣ አዳዲስ የሚባሉ ቤስት ኢለቨኖችን በየጨዋታው ይዞ የመቅረብ ነገር የለም። መጠነኛ ለውጦች ሊኖሩ ይችላሉ ነገር ግን ይሄ ጥቅልል የሆነ በዛ ያሉ ለውጦችን በአንድ ጊዜ በማድረግ ተጫዋቾቹን ግራ የሚያጋባ ውሳኔውን ትቷል ነው። ስለዚህ የማንቸስተር ዩናይትድ ፈተና ይሆናሉ ተብሎ የሚጠበቁ ይህንን ፈተና ማለትም አርሰናልን አሳዶ የመያዝ ፈተና ለመፈጸም አይችልም ብለው ሲያስቡ የመጀመሪያ የሚያስቀምጡት ምክንያት ማንቸስተር ዩናይትድ ዘንድሮ ካምናውም ከዚህ በፊቱም የተሻለ አሪፍ ነው ካልን አሪፍ ለመሆኑ ብሪያን ኤምቤሞ፣ አማድ ዲያሎ አይነት ተጫዋቾች በጣም ትልቅ አስተዋጽኦ አላቸው። የማንቸስተር ዩናይትድ ምናልባት ክሪኤቲቭ ፎርሶች እነዚህ ናቸው። ስለዚህ እነዚህን ሁለት ተጫዋቾች ማለትም ብሪያን ኤምቤሞን እና አማድ ዲያሎን ጨምሮ ማዝራዊም በአፍሪካ ዋንጫ ምክንያት ወደ የብሔራዊ ቡድኖቻቸው ታህሳስ ላይ ይሸኛሉ። ስለዚህ ማንቸስተር ዩናይትድ ታህሳስ ላይ የሚኖረውን ወሳኝ የውድድር ዓመቱ ምዕራፍ ጥር ላይ የሚኖረውን ወሳኝ የውድድር ዓመቱን ሂደት እንዴት ሊወጣ ነው ያለ እነዚህ ሶስት ተጫዋቾች የሚል ነገር ያነሳል። የማንቸስተር ዩናይትድ ቤስት ቴክኒሽያንስ የሚባሉት ልጆች አይኖሩም። እነሱን ለመተካት የሚያስችል ኳሊቲ የሆነ እስኳድ አለ ወይ? ወይም ጥልቅና ጠንካራ የሆነ ስብስብ አለ ወይ? አሞሪም የሚለውን ሲያነሱ ከአርሰናል በእጅጉ በእጅጉ ያነሰ ስብስብ ነው ያለው አሞሪም። ስለዚህ ይሄ አየለ ማንቸስተር ዩናይትድ አርሰናልን አሳዶ ይይዛል ብለን አናምንም። እንዲሉ በምክንያትነት የሚያስቀምጡት ነው ስትሬንግዝ ኢን ዴፕዝ የለውም ማንችስተር ዩናይትድ። ከዛ በተጨማሪ የዲፌንሲቭ ሚድፊልዱም ላይ የሚነሱ ጥያቄዎች አሉ። ካዚሜሮ ሲኖር እና ካዚሜሮ ሳይኖር ማንቸስተር ዩናይትድ አንድ አይነት ነው ወይ? እስኪ ለምሳሌ ከሊቨርፑል ጋር ካዚሜሮ ተቀይሮ ሲወጣ፣ ከብራይተን ጋር ካዚሜሮ ተቀይሮ ከወጣ በኋላ ማንቸስተር ዩናይትድ ቤት የታየውን ክፍተት ለማየት ለማስተዋል ሞክሩ። የማንቸስተር ዩናይትድ አታኪንግ ሼፖ ሲዛነፍ ታገኙታላችሁ፣ የካዚሜሮ መኖር እና አለመኖርን ተከትሎ የሚል ሀሳብን ይሰነዝራሉ። ስለዚህ የአርሰናል ስኳድ እና የማንቸስተር ዩናይትድ ስኳድ የእነዚህ ወሳኝ ተጫዋቾች ወደ አፍሪካ ዋንጫ መሸኘት ማንቸስተር ዩናይትድን እንዳይችል ያደርገዋል። ስለዚህ የለም ማንቸስተር ዩናይትድ አርሰናልን አሳዶ ሊይዝ የሚችልበት ምንም አይነት ምክንያት የለም፣ አይታየንም። በዚህ ምክንያት በዚህ ሰበብ ብለው ያስረዳሉ። ስለዚህ ይህንን ካስነሱ በኋላ እንግዲህ የእንግሊዝ ፕሪምየር ሊግ ላይ ማንቸስተር ዩናይትድ እንደገና ምርጥ ከሚባሉት ክለቦች ጋር ያ ማለት ከአርሰናል ከሊቨርፑል፣ ከማንቸስተር ሲቲ ጋር ለመፎካከር አሁን ይጎድለዋል ያልነውን ይሄ ስትሬንግዝ ኢን ዴፕዝ ወይም የተጫዋቾቹን ስብስብ ጥራት ያለው የተጫዋቾች ስብስብ አሰልጣኙ እንዲኖረው ካደረገ በኋላ ነው ማንችስተር ዩናይትድን በዋንጫ ፉክክር ልናስበው የምንችለው እንጂ አሁን ላይ በጣም አስቸጋሪ ነው ይላሉ። ይሄ ስለሚጎድል ይሄ ክፍተት ስላለ የተጫዋቾቹ ታህሳስና ጥር ላይ መሸኘት ለአፍሪካ ዋንጫ ያጎድለዋል። ስለዚህ ማንቸስተር ዩናይትድ አርሰናልን አሳዶ ሊይዘው አይችልም ይላሉ። ግን ደግሞ ዳታ ሲጠቅሱ የማንቸስተር ዩናይትድ ክረምት ላይ ለተጫዋቾች ዝውውር ያወጣው ወጪ ማቲያስ ኩኛ፣ ቤንጃሚን ሼሽኮ፣ ብራያን ምበሞ አይነት ተጫዋቾች የራሱ ያደረገበት ውሳኔ በአታኪንግ ሜትሪክሶች ወይም የማጥቃት እንቅስቃሴ ላይ የአንድን ቡድን ጉብዝናና ድክመት ለመለካት በተቀመጡት መስፈርቶች ማንቸስተር ዩናይትድ በጣም ጥሩ እየሆነ ነው የሚገኘው። ግን ቀደም ሲል በተጠቀሱት ክፍተቶች የለም አይችልምን አስረድተዋል ባለሙያዎች ናቸው። ሊቨርፑልን እናንሳ። ሊቨርፑል እስካሁን ድረስ በእንግሊዝ ፕሪምየር ሊግ የመጀመሪያዎቹን አምስት ጨዋታዎች ያሸነፈ፣ ምንም አቻ ያልወጣ፣ አራት ጨዋታዎችን ደግሞ በመደዳው የተሸነፈ ነው። የአምናው ሻምፒዮን ሊቨርፑል ከዚህ በኋላ የአርሰናል አሳዳጅ ሆኖ አርሰናልን ተሳክቶለት አሳዶ መያዝ መብለጥ እና ደግሞ በፕሪምየር ሊጉ እንደገና ዋንጫ ማንሳት የሚችልበት እድል አለ ወይ ለሚባለው ተመሳሳዩ ጥያቄ አዎ ያሉበትን ምክንያት አስረድተዋል። የመጀመሪያው ምክንያታቸው ሊቨርፑል የተጫዋቾች ችግር የለበትም። በተለይ ደግሞ የሊቨርፑል የማጥቃት አቅም ክለቡን የአጥቂ ተጫዋቾች ሀብታም ያደርገዋል ይላሉ። እናም አሌክሳንደር አይዛክ እንደገና ወደሚያስፈራው ብቃቱ የተመለሰ ዕለት እንደዚሁም ደግሞ ፍሎሪየን ቪርትስ የእንግሊዝ ፕሪምየር ሊግ ጨዋታ እና በእንግሊዝ ፕሪምየር ሊግ የሚያስፈልገውን ኳሊቲ አንዴ መያዝ ከጀመረ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል ቼልሲ፣ ሌሎቹም ተጋጣሚዎች ለሊቨርፑል ያን ያህል ከባድና ፈታኝ አይሆኑም ነው። ስለዚህ ከተጫዋቾች ስብስብ አንጻር ሊቨርፑል ችግር የለበትም፣ ኳሊቲ ያላቸው ተጫዋቾች አሉ። የሊቨርፑል መሰረታዊው ችግሩ ከነዚህ ኳሊቲ ካላቸው ተጫዋቾች አሰልጣኝ አርነ ስሎት እንዴት ትልቅ ጥቅም ማግኘት እንዳለባቸው አለማወቃቸው እና በተለያዩ ምክንያቶች ልጆቹ ወደሚጠበቅባቸው ብቃት ለመመለስ ጊዜ ስለወሰደባቸው ነው አንዴ እቺ ነገር እስክትስተካከል ነው እንጂ ከተስተካከለ በኋላ ሊቨርፑል አደለም አርሰናልን፣ የትኛውንም ተወዳዳሪ የበላይነት ሊወስድ የሚያስችል አቅም እጁ ላይ አለ። ከእጁ ላይ ያለው አቅም ትልቅ ጥቅም ማግኘት ጉዳይ ነው እናም አሌክሳንድር አይዛክን ፍሎሮይን ቨርትስን ያነሱና መሐመድ ሳላህን ረሳ ነው ብለው ይጸጸታሉ ባለሙያዎቹ ይህንን ይሉና መሐመድ ሳላ በእንግሊዝ ፕሪምየር ሊግ ባለፈው የውድድር ዓመት ሊቨርፑል የውድድር ዓመቱ የበላይ ሆኖ እንዲጨርስ ትልቅ አስተዋጽኦ ማድረጉን ያነሱና ዘንድሮ የመቸገር ምልክቶች አሉት ይሄንን ማስተካከል ለሊቨርፑል እንደገና ሞገስን ይሰጠዋል ስለዚህ የአሌክሳንድር አይዛክ የመሐመድ ሳላ ና የፍሎሮይን ቨርትስ መስተካከል ብቻ ሊቨርፑል ሊቨርፑልን ወደ ተሻለ ደረጃ ሊያመጣው ይችላል ብለው ያስቀምጣሉ። ሊቨርፑል እስካሁን ድረስ ባለፉ ተከታታይ ጨዋታዎች የመሸነፉ ሚስጥር የእነዚህ ተጫዋቾች አሪፍ አለመሆን ብቻ ግን አደለም ይሉና ግራቨንበርች ወደ ጨዋታ ሲመለስ ከብቃቱ ጋር የሚመለስ ከሆነ አሌክሲስ መካሊስተር ላይ የሚታየው ክፍተት እንዲፈታ፣ እናም ባለፈው የውድድር ዓመት እንደነበረው መሆን እንዲጀምር አርንስሎት ካደረጉ በቃ ሊቨርፑል መልሶ አርሰናልን መፎካከር ከአርሰናል ጋር ተናንቆ መቀጠል ይችላል ነው። ስለዚህ የሊቨርፑል ክፍተት የተጫዋቾቹ አቅም ማጣት አይደለም፣ ወቅታዊ ብቃታቸው መበላሸት ነው። ስለዚህ ከወቅታዊ ብቃት መበላሸት ወደ ወቅታዊ ጥንካሬ እንዲመጡ ከተደረገ የማይቻልበት ምንም ምክንያት የለም። ዶሚኒክ ሶቦስ ላይን፣ አሊሰን ቤከርን እና ሌሎች በየመጫወቻ ቦታው ላይ ያሉ ተጫዋቾች ሊቨርፑልን አንደር ሲሜት ለማድረግ አሳንሶ ለማየት የሚመች አይደለም። ስለዚህ ሊቨርፑል ሁሉም የሚያስፈልጉት ነገሮች በእጁ ላይ ያሉ፣ በእጁ ላይ ባሉት ነገሮች መጠቀም መጀመር ብቻ ነው የቀረው። ይህንን በማድረግ ከአርሰናል ጋር መፎካከር፣ አርሰናልን አሳዶ መያዝ ይችላል ይላሉ። አይችልምም አለ እዚህም ላይ ሊቨርፑል አየለም አይችልም፣ የሚችል አይመስለኝም የሚሉበት ደግሞ ምክንያት አለ። ሊቨርፑል አርሰናልን አሳዶ መያዝ አይችልም ሲሉ የሚያስቀምጧቸው ምክንያቶች አሉ። አንድ በቃራ ጨዋታ እኮ በመደዳው ተሸነፈ። ከዚህ በላይ ምን ይንገረን ነው ምን ምን እንፈልጋለን ከዚህ በላይ? አራት የፕሪሚየር ሊግ ጨዋታዎችን በመደዳው መሸነፍ አይደለም አምና ሻምፒዮን ለነበረ ክለብ ይቅርና ለየትኛውም ክለብ ቢሆን እጅግ በጣም አስቸጋሪ ነው። ስለዚህ ያለፉትን አራት የፕሪሚየር ሊግ ጨዋታዎች መሸነፉን ካየን በኋላ ሊቨርፑል አርሰናልን ከዚህ በኋላ አሳዶ ይይዘዋል ይዞ ይበልጠዋል ምናምን የሚባለውን ነገር ለመቀበል በጣም ያስቸግራል፣ ከባድ ያደርገዋል ፈተናውን። ምክንያቱም እሺ ሊቨርፑል ይሻሻል ግን አርሰናል ያን ያህል እንዲደክም መጠበቅ እስከባድ አይደለም ወይ ብለው ሀሳብን ያነሳሉ። ከዛ በተጨማሪ ግን ጉዳትን በተመለከተ የሚነሱ ነገሮች አሉ። ለምሳሌ በሊቨርፑል ሴንትራል ዲፌንሲቭ ላይ ያለው የጉዳት መደራረብ ይነሳል። ከዛ በተጨማሪ ግን ለእኔ በጣም ወሳኝ የሚባለው ነጥብ የሚመስለኝ ሊቨርፑል በሴንተር ባክ ደረጃ አሉት ወይ አሉት ወይ አማራጮች አሁን ቅድም እንዳለ ይሄ ሴንትራል ዲፌንሲቭ የሚባለው ቨርጅል ቫንዳይክ ነው ኢብራሂም አኮናቴ ነው ከዛ በጨማሪ ደግሞ ጆጎሜሽ ነው ሌላ ምንም አማራጭ የለውም ስለዚህ አሁን ኢብራሂም አኮናቴ እና ቨርጅል ቫንዳይክ ዓመቱን ሙሉ ምንም ሳይሆኑ መቀጠል ይችላሉ ወይ ይሄ ከባድ እኮ ጥያቄ ነው የእውነት ለመናገር እሺ ጉዳት አያጋጥማቸውን ነገር ግን ጉልበታቸው አስፍሬሽ አስፖሲብል ይዞ መዝለቅ የሚቻልበት እድል አለ፣ እንዳያሳርፋቸው በተወሰኑ ጨዋታዎች ላይ ሌላ አማራጭ የለውም። ቅድም እንዳልኩ ጆ ጎሜዝ ብቻ ነው ያለው። ስለዚህ የሊቨርፑል የመሃል ተከላካዮች ቨርጅል ቫን ዳይክ እና ኢብራሂማ ኮናቴ የሆነ ነገር የሆኑ እንደሆነ ሊቨርፑል ወደማይወጣው ችግር ውስጥ በቀላሉ ይገባል የሚል ደግሞ እምነትም ስጋትም አላቸው። ይሄ የሊቨርፑል ሌላው የስጋት መነሻ ነው። ስለዚህ እንደነዚህ ያሉ ጉዳዮች ናቸው በዋናነት የሚነሱት። እያንዳንዳቸው ክለቦች ቢያንስ እኛ የጠቀስናቸው ሶስት ክለቦች ማንቸስተር ሲቲ ይችላል አይችልም፣ ለምን? ማን ዩናይትድ ይችላል አይችልም፣ ለምን? እንደዚሁም ደግሞ ሊቨርፑል አርሰናልን አሳዶ መያዝ ይችላል አይችልም፣ ለምን ላይችልም ምክንያት ተቀምጧል፣ ለይችላልም ምክንያት ተቀምጧል። የትኛው ሀሳብ አሳመናችሁ? ከዚህ ሀሳብ ውጭም በራሳችሁ መንገድ ደግሞ እነዚህ አሁን የጠቀስናቸው ሶስት ክለቦች አርሰናልን በዋንጫው ፉክክር አሁን የተፈጠረው የነጥብ ልዩነት፣ ገና 29 ጨዋታ መኖሩን ከግምት ውስጥ አስገብታችሁ አሳደው መያዝ ይችላሉ ወይስ አይችሉም? ዚ አትሌቲክ እንደጠየቀው ካን ኤኒዋን ካች አርሰናል፣ አርሰናልን አሳደው መያዝ የሚችል ቡድን አለ? ይህንን ጥያቄ እናንተም በኮሜንቱ ላይ ብትመልሱት በጣም ደስ ይለናል። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። በያላችሁበት ያማረ ዕለተ ማክሰኞን እንመኛለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለ ዓለም ትኖር።